እህታችሁን አይታችሁ እማትማሩ ሰዎች እውነትም ቅንጭላት የላችሁም። በዚች እህት ላይ የደረሰውን ስቃይ በዚች እህት ላይ የደረሰባትን ግፍ በዚች እህታችን ላይ የደረሰባትን ስቃይና መከራ አሰምታችሁ ራሳችሁን የማጠብቁ፣ መዳም ቤት ያላችሁ እህቶቼ፣ ይሄ ቪዲዮ ለእናንተ ይጠቅማችኋል። ምልክት አለው። አረብ ቤት ያገኛችሁትን መድኃኒት፣ አረቦች እየሰጧችሁ የምትጠቀሙ ሰዎች አሰላሙ አለይኩም ወረህመቱላ በረካቱ። ውድና የተከበራችሁ ቤተሰቦች የሰላም ሰላም ናችሁልኝ። አረብ ሀገር ላይ የምንሰራ የመዳም ቅመሞች ዬ ይህን ቪዲዮ እስከመጨረሻው ድረስ አዳምቶች ይጠቅማችኋል። ላይክ ሸር ማድረጋችሁን አትርሱ። ይህች ምስሉ ላይ የምታዋት እህታችንነት ከአረብ ሀገር ላይ ታማ ወደ ኢትዮጵያ የገባችው ምን ይመስላችኋል? አረብ ሀገር ላይ ስንኖር ብዙን ሰዓት ምግብ አናገኝም። ምግብ አንበላም። ለምግብ ሰዓት የለንም። አብሶ ሀበሻዎች ለምግብ ምንም አይነት ቦታ የለንም። ነገር ግን ጧት ጧት ተነሳችሁ ኑስ ካፌ የምጠጡ ሰዎች በባሉ ሆዷችሁ ኑስ ካፌ የምጠጡ ልጆች፣ እንዲሁም የምትበሉ ልጆች፣ ፔፕሲ የምታበዙ ልጆች እናንተ ለጤናችሁ ትልቅ ችግር እየፈጠራችሁ ነው። ይህች እህታችን በጣም ጧት ተነስታ በባዶ ሆዷን ነስካፌ ተጠጣ ነበረ። ጧት ተነስታ ጋዝ ያለው ፔፕሲ ተጠጣ ነበረ። ጧት ተነስታ ምንም አይነት ምግብ ሳትበላ በላ እንዶሚ ትበላ ነበረ። ዛሬ ሕክምና ሲደረግላት ምርመራ ሲደረግላት፣ ካንሰር በሽተኛ ነች። ለዚህም የሚጠቅማችሁ ነገር ምንድን ነው? እናንተ ጠዋት ተነስታችሁ ትንሽ ጨው ያለው ነገር መብላት አለባችሁ፣ በሽተኛ እንዳትሆኑ። ኑስካፌ የምትጠጡ ሰዎች ከቤት ውስጥ መዳም ቤት ምግብ የለም። እናንተ ሶሻል ሚዲያ ላይ የሚረዱ ሰዎች መጥተው ተራብን፣ ተጠማነ፣ ልጃችን ታመመብን ሲሉ ለሰዎች 200 ድርሃም፣ 300 ድርሃም፣ 500 ሺ ብር የማያወጣ ሰው የለም። እነዚህን እነዚህን የምታዋጧትን ሁላ ለነብሳችሁ ስጧት። እና ይች እህታችን እንደምታዩት ትናንትና ቁማ ነበር የሄደች፣ ትናንትና ጤነኛ ነበረች፣ ትናንትና ደህና ሰው ነበረች። ዛሬ ግን ታማ ይኸው በግዴፋ በሰው ሰው ነው የገባችው። ተስብሽ ሐረርጌ ተቀብሏት ሲናገር ታሪኳን በጣም ተሳዘናለች። ስለዚህ መዳም ቤት የምንሰራ እህቶቼ እባካችሁ እራሳችሁን ጠብቁ። ከሞታችሁ በኋላ አስክሬናችሁ ለእናንተ በጣም ምንም ነው። በመቀጠል አረብ ሀገር ላይ ያለን እህቶቻችንን ጤና የሚባል ከኛ እየራቀ ነው። ጤና የለንም፣ ጤና ነስቶናለን። እንጮሃል፣ እንስቃል፣ በቃ የሆነ ነገር እንላል። ግን እኛ ራሳችንን አናውቅም። እና እኔ በጣም ብዙን ሰዓት እኔ ነስካፌ ጠጣ ነበረ፣ ከበፊት ማለት ነው። ግን ጠጥቼ ሽታው አይጠፋም ከሰውነቴ። በጣም ሽታ ሽታው ለራሱ አልችልም ነበር። ከዛ እያማመን ሲመጣ ነስካፌ ነው የሚታወቁት። እና እህታችንን እንደምታወት ደም ያስጠፋት ነበረ፣ ደም ነበር የሚፈሳት አመመኝትል ነበረ። ግን ወደ ሕክምና የሄደችው የጠናባት ጊዜ አጥንቷን በልቶ ከጨረሰ በኋላ ወደ ሐኪም ቤት ስትሄድ ሰውነቷ እንደተጎዳ አገልግሎት፣ ምንም የሰውነት አገልግሎት እንደሌላት እና እባካችሁ አረብ ሀገር ላይ የምትሰሩ የመዳም ቅመሞችዬ ጧት ተነስታችሁ ምስካፊ መጠጣት፣ ጧት ተነስታችሁ በባዶ ሆዳችሁ አብ ሻህ መጠጣት፣ የመጠጣት መዳም የምሰጣችሁን ክኒን መጠቀም፣ መዳምን አማመኝት ያታለች ተጅና ካመመሽማ ማስራው እንዳይቀርባት ምንም በሽታ አይኖርብሽ ምንም መድኃኒት ተሰጥሻለች። እና ያገኛችሁትን መድኃኒት አትጠቀሙ። ጧት ተነስታችሁ ካረቤ ስሰሩ፣ ጧት ተነስታችሁ ያገኛችሁትን መድኃኒት አትብሉ። ያገኛችሁትን አረቦች የሚሰጧችሁን መድኃኒት አትጠቀሙ። ራሳችሁን ጠብቁ። አረቦች በየሄዱበት መድኃኒት መሰብሰብ ይወዳሉ። በየሄዱበት ከኒና ማንጣት ይወዳሉ። በየሄዱበት የከኒና ማዕት ነው የሚሸክፉት። ተላጃቸው ብትከፍቱት ምግብ አይደለም ያለው ከኒና ነው። ቁምሳጥናቸው ውስጥ ብትገቡ ከኒና ነው። ሻንጣቸው ውስጥ ብትገቡ ከኒና ነው። ከኒና የሌለበት ቦታ አታገኙ። ስለዚህ አንስታችሁ ተነስታችሁ ያገኛችሁትን መድኃኒት እየዋጣችሁ በሽተኛ እየሆናችሁ፣ ሁለተኛ ፀጉራችንን እናሳድጋል ና ምን እንደተጨመረበት አታውቁም። ያገኛችሁትን እንቅፋት ትገዛላችሁ፣ ትጠቅማላችሁ። እንደዚሁም ደግሞ ሰውነት ይወፍሯል። መቅነስ ፈልጋለሁ፣ የሆነ ቅጣላ ቅጣል ትጠጫለሽ፣ የሆነ መድኃኒት ተጠልቢያለሽ። ከምን እንደተሰራ አታውቁም፣ አታውቁም፣ አታውቁም። ሰውነትች ከሳ እኔ ሰውነት ስለከሳ መድኃኒት መገዘች። መወፈር አለብኝ ያገኘሽን ከሌና ትጠቅም። መቀመጫ ትፈልጊያለሽ። መቀመጫ ሲያስፈልግሽ ልሶች ደግሞ አሁንም ያንን ከሌና ትጠልብ ትበያለሽ። በሽተኛ ትኛለሽ። ለዚህም ራሳችሁን ጠብቁ። አረብ ቤት የምትሰሩ ህቶች የመዳም ቅመሞች ወፍረሻል። ስፖርት ስሪ፣ ዳየት አርጌ ቀጭነሽ። ስፖርት ስሪ። ሰአት ካለሽ ራሶሽን ትሪት አድርጌ። ቲክቶክ ላይ የማንንም ቲክቶክ ላይ ገብተሽ የማንንም ቲክቶክ ታብታብ ከማድረግ ቲክቶክ ላይ ገብተሽ የማንንም ወሬ ከማዳመጥ ዩቱብ ላይ ገብተሽ የማንንም ወሬ ከማዳመቅ ራስሽ ለራስሽ ትሪት ራስሽን አድርጊ፣ ቀንሽ፣ ሰውነትሽን ቀንሽ፣ ህክምና አድርጊ። በየሄድሽበት በየወጣሽበት የመድያም ቅመም አስክሬን ነው ተቀበሉ። በየወጣንበት በየገባንበት በሽተኛ ነው አስታሙ። አይከብድም እንዴ? እራሳችሁን እናንተ እናንተ ራሳችሁን ለምንድን ነው ጤነኛ ማድረግ ማትችሉት በእውነት እጅግ በጣም የሚያሳዝን ነው እ በጣም ነው ያዘንኩት ሴትዮ ሳይ በቃ ሁሉ ጊዜ ምን እንጃ አላቅም አጥንቷ ተሰብሮ ሁለ ነገሩ አብቅቶ ዱቄት ሆና ዱቄቅ ብላ ብስል ብላ ቁስል ብላ ነው የገባችው ስለዚህ ምንም አይነት ሰውነት ይኖርሽ አንቺ ስፖርት ከሰራሽ ዳየት ካረግሽ ወፍራም ከሆንሽ ትቀንሻለሽ መቀመጫ የለሽም ስፖርት ስሪ የቱብሽን ከፍተሽ ሰርች አድርጌ እንዴት ነው ሰዎች ስፖርት የሚሰሩት? እንዴት ነው ሰዎች መቀመጫ የሚያመጡት? እንዴት ነው ሰውነታቸው ሽንቅጥ የሚለው? ፊትሽ ማዲያት በማዲያት ሆኗል። ያገኘሽውን ነገር አትጥለቢ። ቤትሽ ውስጥ እንዴት መልቀቅ እንዳለበት እንዴት በምን ተፈላሰሚ ሰዎች ነጋዴ ናቸው። በአንቺ ከሚነግዱብሽ አንቺ በራስሽ ነጋዴ ሁኚ። በቃ ሶሻል ሚዲያ እንደ አይነቱ ጸጉር ያስረዝማል ካለች ትጠልብ ያለሽ እንደ አይነቱ ሰውነት ያረሰልሰል ካለች ትጠልብ ያለሽ። እንደ አይነቱ ሰውነት እንደዚህ ያረ፣ ለምን ለገንዘቡ ሳትዘንለት ምንም አይደለም። ሰርታችሁ ታምቁሳላችሁ፣ ግን እናንተ ራሳችሁን እንዴት ነው የምትቀይሩት? እንዴት ነው ራሳችሁን በሽተኛ የምታደርጉት? ለምንድን ነው ራሳችሁን በሽተኛ የምታደረጉ? ለምን እና በጣም በጣም የሚያሳዝነው እ በጣም ነው ያዘንኩት። ሁላችሁ ቢሮ ላይ ሽር አድጎልኝ አላ ስብን ታላ ወጥቶ ከመቅረት ይጠብቀን በሰው ሀገር ላይ ሀገራችንን ሰላም አድርጎልን ተረጋግተን የምንኖርበት ርዝቅን ሀያትን አፍያን አላህ ይስጠን። ለዚህም ራሳችን እንጠብቅ ነው ምለው። ማሮቼ ፍቅሮቼ በሌላ ቢሮ እስከምንገናኝ ድረስ ሌላ ቢሮ ሰርች እስከመለቅላቸው ድረስ ይህን ቢሮ ሼር ላይ ካርጎልኝ። ቤተሰብ ያላረጋችሁን ቤተሰብ አድርጉ። ራሳችንን ትሪት እናርግ፣ ራሳችንን እንጠብቅ። ለራሳችን እኔ ራሴ ራሴን ማከም አለብኝ እኔ ብዙ ሰዓት ሶሻል ሚዲያ ላይ ቁጭ ብዬ ቲክቶክ ላይ አብ ያለውልም ስራዬን እሰራለሁ። መስራት ያለብኝ ቪዲዮ ሰራለሁ። ከዛም በኋላ እራሴን አሞኝ ከሆነ የሆነ መድሃኒት አልጠቀምም። በቃ ራሴን ሸዋሮ ስጀ መሳጅ አድርጌ ምናምን ነገር ቁርአን ቀልቼ ስጅቱ ላይ ቆይቼ ምናምን ነገር ራሴን እንትንም እምለው እና፣ እባካችሁ እባካችሁ ያገኛችሁትን መድሃኒት ተጠቀማችሁ በሽተኛ አትሆኑ። ሶሻል ሚዲያ ላይ ገብተሽ ቁጭ ብለሽ ወለሽ በሽታሽን ገሰሽ ከመውጣት ራስሽን በራስሽ ትሪት አድርጊ። ጤነኛ እንዴት ትሆኝ? እና መድሃኒት አታብዙ ነው የምለው። እኔ ለራሴ እኔ አዋቂውኛ አይደለም፣ ግን ይጠቅማችኋል። ተስፍቻ ረድጌ ሲናገር ስሰማ በቃ ኑስካፊ የጣጠታ ጣጥታ ልቧ ላይ በጣም ፈሷዋለን እና ልቧ ላይ እየፈሰሰው ቡና ወደ ሌላ ነገር ተቀየረ። ስለዚህ እራሳችሁን ጠብቁ። እራሳችሁን መጠበቅ ቻሉ። አረብ ሀገር ላይ እየሰራችሁ እየለፋችሁ እየደከማችሁ እራሳችሁን በሽተኛ አታርጉ። አሰላሙ አለይኩም ወረህመቱላ